በ2014 የአውሮፓውያኑ የዘመን ቀመር ነበር አፍሪካውያንን ከዳር ዳር ልዩ የሆነ መለያ እንዲኖራቸው የማድረግ ዓላማ ያለው የዲጂታል ማንነትን የማዳረስ ግብ የያዘው የአይዲ ፎር አፍሪካ ጥንስሶ የጀመረው። ይህ በአንድ ማንነት አንድ መታወቂያ ብቻ መያዝን መነሻ ያደረገው አይዲ ፎር አፍሪካ በየዓመቱ በመስኩ የተሰሩ ተግባራትን ይገመግማል። የዚህ ዓለም አቀፍ ጉባኤ የዘንድሮ አዘጋጅ ደግሞ አዲስ አበባ ናት። በዚህ ጉባኤ ላይ የተገኙት ጠቅላይ ሚኒስትር ዶክተር አብይ አህመድ ዜጎችን የዲጂታል ማንነት ባለቤት ማድረግ ወሳኝ የመሰረተ ልማትን የማሟላት ያክል የሚቆጠር ነው ብለዋል። ከቅርብ ዓመታት ወዲህ የዲጂታል ማንነት ከተስፋ ሰጪ ፈጠራነት ወደ መሰረታዊ የዲጂታል ትራንስፎርሜሽን የተለወጠ ምሰሶ ሆኗል ከዚህ በኋላ ለምርጫ የሚቀርብ መሆኑ አብቅቶ ዜጎችን ከአገልግሎት፣ የማህበረሰብ ክፍሎችን ከተቋማት፣ መንግስታትን ከዜጎቻቸው ፍላጎት የሚያገናኝ በጣም ወሳኝ መሰረተ ልማት ሆኗል። የዲጂታል ማንነት የዓለም አቀፍ ትኩረትን እየሳበ ባለበት በዚህ ወቅት የተገነዘብነው ጉዳይ ትክክለኛው የስኬት መለኪያ በተገነቡ ስርዓቶች መብዛት ሳይሆን በለወጠው ህይወት ነው። ትራንስፎርምድ ባለፉት ዓመታትም በዘርፉ በቂ ስራዎች ባለመሰራታቸው ዜጎችን ያገለለና ሊያገኙት የሚገባን ማህበራዊና ኢኮኖሚ ጠቀሜታ ሳያገኙ እንዲቆዩ ማስገደዱን ያነሱት ጠቅላይ ሚኒስትሩ ከሁለት ዓመታት በፊት ለኢትዮጵያ የተዋወቀው የዲጂታል ማንነት ስርዓት ፋይዳ ብዙ ጉዳዮችን የቀየረ ነው ብለውታል። ጋይደድ ባይ ደ ቪዥን ኦፍ ዲጂታል ኢትዮጵያ ከሁለት ዓመታት በፊት በዲጂታል ኢትዮጵያ 2025 ርዕይ እየተመራን ሁሉም ነዋሪዎች ያሉበት ስፍራ ሳይገድባቸው የገቢ ሁኔታቸው ሳይከለክላቸውና የኋላ ታሪካቸው ሳይገድባቸው የሚጠቀሙበት ዘመናዊ አካታች የሆነና መሰረት ያለው የዲጂታል ማንነት ስርዓትን መዘርጋት ወስነና የሰራ ነው። ይህንን ስርዓት ፋይዳ ብለነዋል። ጠቅላይ ሚኒስትር ዶክተር አብይ ፋይዳ ከመታወቂያነት የዘለለ ሚና ያለው ነው ብለዋል። ፋይዳ ኢዝ ናት ሜር ካርድ ፋይዳ ካርድ ብቻ አይደለም። ፋይዳ ማንነትን የሚገልጽ የተለየ መለያ ቁጥር ነው። ይህ ስርዓት የግል ሚስጥርን የሚያስጠብቅና ለሌሎች አስፈላጊ መረጃዎችን ብቻ የሚያጋራ ነው። ከተጀመረበት ጊዜ አንስቶም ፋይዳ 15 ሚሊዮን የሚጠጉ ዜጎችን ተጠቃሚ ቢያደርግም አላማችን ግን ከዚህም የሚሻገር ነው። አላማችን ሁሉም ዜጎቻችን የሚታቀፉበት እንዲሆን ነው። ፋይዳ እስካሁን ድረስ ወሳኝ አገልግሎቶችንና እድሎችን የከፈተ ነው። በመላው ሀገሪቱ የሚገኙ ዜጎች በዲጂታል ኢኮኖሚ ውስጥ እንዲሳተፉ ማድረግን የቻለ ነው። ዲጂታል ማንነት ወጪን መቀነስና ሌብነትን የሚያስቀር መሆን እንዳለበትም አንስተዋል። ኢትዮጵያ የጀመረችው የፋይዳ ስርዓት በአፍሪካ ኢኮኖሚ ያላትን ተሳትፎ የሚያሳድግ ነው ያሉት ጠቅላይ ሚኒስትሩ ለዓለም አቀፉ ማህበረሰብም የዲጂታል ማንነት ለሁሉም እንዲደርስ ትብብር እንዲያደርግ ጥሪያቸውንም አቅርበዋል። ፋይዳ ኢትዮጵያን በአፍሪካ በፈጣን እድገት ውስጥ ከሚገኘው የዲጂታል ኢኮኖሚ ተጠቃሚ እንድትሆን ሲያደርግ፣ በሌላ በኩል ደግሞ የአፍሪካ የነጻ የንግድ ቀጠና ስምምነት ትግበራ ውስጥ ቁልፍ ሚና ይኖረዋል። ዲጂታል ማንነት መልካም አስተዳደርንና ከእርሱ ጋር የሚሄደውን የአገልግሎት አሰጣጥን ያሻሽላል። ነገር ግን የትኛውም መንግስት ለብቻው ይህን ማድረግ አይችልም። የግሉ ዘርፍ፣ የሲቪል ማህበረሰቡና ዓለም አቀፉ ማህበረሰብ ይህንን ጥረት እንዲቀላቀሉ ጥሬን አቀርባል አቀርባለሁ ምክንያቱም ማንነት ዓለም አቀፋዊ ሲሆን እድገት ቃል የሚገባ ሳይሆን እውነት ይሆናል። ለቀናት በሚቆየው በዚህ ዓለም አቀፍ ጉባኤ ላይም የተለያዩ ሀገራትና ተቋማት ተሞክሯቸውን እያቀረቡ ይገኛሉ።